ሰኢድ እንግዲህ ወደ የመን የሱመያን ጥያቄ ለመመለስ ወደ የመን ልሄድ ነው ብሏል። ማለት ነው እንግዲህ ጉዞ ወደ የመን እያለ ይገኛል። እንግዲህ የመን እጄ የተባለውን አረጋግጬ ልጆቼን ማገኘት አለብኝ፣ እሱን ካረጋገክ ልጆቹን አሳያለሁ ይብላኛለች እያለ ነበር እንግዲህ ሀዩም እንግዲህ ያው እሷ ብቻ ሳትሆን እኔም ማወቅ አለብኝ። ይሄ ልጅ እኮ ነገ ጧት አይ በለው ና አሁን አንተ እዚህ ድፍት ብትል ብትሞት መጥቶ የሰጠኸኝን ገንዘብ ይገባኛል ውርስ ብሎ እኮ ሊጠይቀኝ ነው ስትል ነበር ማለት ነው። ኧረ ብስሚላ እንደው ይቺ ልጅ እናንተዬ ምን ይሻላታን ግን እንዲሁ በቃ ነግረዋትም ብለዋትም እዛው ነች በቃ ምንም ለውጥ አታሳይም ከገንዘብ ጋር በቃ ልትሞት ነው እንዲ ምን አለበት እንደው ለሰው ልጅ ኸይር ኸይር ነገር ብትመኝ ጥሩ ጥሩ ነገር ብትመኝለት ማለት ነው ምን ነው መሟረት አበዛችበት ጉድ አሰላሙ አሌይኩም ማረመትላ በረከቱ ሰላም ሰላም ውድና የተከበራችሁ ውድ ተመልካቾች ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። እናንተን በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበል፣ ከክፉ ነገር አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችን ኢትዮጵያንም አላህ ሰላም ያድርግልን እያልኩኝ እንግዲህ በሌላ ቪዲዮ ተመልሻ አለው ማለት ነው ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስታታችሁንም ኮሜንት ላይ ያስቀምጣችሁ አበረታት አበረታቴ ማለት ነው። ውዶችዬ፣ እንግዲህ ሳይድ ማለት ነው ያው ሱመያ ስለ የመን ላይ አለ ስለተባለው ልጅ ማለት ነው እንግዲህ ሳይድን እሱን ካረጋገጥክልኝ ልጆችን አሳይሃለሁ ብላ ቃል ገብታ ነበር። እንግዲህ እሱም ደግሞ የእሷን ጥያቄ ለመመለስ ተመልሼ ወደ የመን ለህር ነው ብሏን ማለት ነው እንግዲህ እንግዲህ የሱመያን ጥያቄም ደግሞ በስርዓቱ መልሰህ እሷም ደግሞ ልጆችህን እንደምታገናኝህ ተስፋ እናደርጋለን። አዩ ግን ይሄ ጥያቄ አለች፣ የኔም ጥያቄ ነው። ይሄ ልጅ አለ የሚባለው ልዩነት ከሆነ አይበለውና አንተ አሁን እዚህ ድፍት ብትል ብትሞት አለች፣ የሰጠኝን ገንዘብ ይገባኛል፣ ውርስ ይገባኛል ብሎ እኮ ሊካፈለኝ ነው ማለት ነው እያለች ነበር ስትል የነበረው ማለት ነው። እሱም ደግሞ አሁንም በቃ እዛው ነሽ አንቺ በቃ ስለሱ ነው እንትን ምትዩ ሲላት ነበር ቆይ እኔ በጣም ይገርመኝ እና እንግዲህ አዩ ያው የውርስ ነገር ነው ዛሬም እያሳሰባት ያለው ዛሬም እንግዲህ ስታወራ የነበረው ስለ ውርስ ነው ይሄ አለ የተባለው ልጅ እኮ አሁን እዚህ አንተ ድፍት ብትል ብትሞት መቶ እኮ ሊካፈለኝ ነው ሊጠይቀኝ ነው ማለት ነው ይሄን ከሰጠኸኝ ገንዘብ ላይ እያለች ነበር እንግዲህ ስትለኝ ነበረው። እና የምር ይቺ ልጅ እኔ ያላቅም ብቻ ግን ማለት ነው በቃ የምታስበው የሆነ ነገር ቢሆን ቢሞት ሊካፈሉኝ አይደለም ወይ ሊጠይቁኝ አይደለም ወይ ምናምን የሚለው ነገር ነው በቃ እያስጨነቃትና እያሳሰባት ያለው ማለት ነው። ቆይ ምን አለበት ግን እንደዛ አይነት ነገር ወጣ ብለሽ ለሱ ጥሩ ነገር ብትመኝለት ማለት ነው አብረሹ ባሌ ነው ብለሽ አብረሹ እስካለሽ ድረስ ጥሩ ነገር ብትመኝለት ምን አለበት? ምን አለበት ባት ማርችበት ማለት ነው። ኧረ ለልጆቹ ሲል ይኑርላቸው፣ አባትነቱን ልጆቹ ይፈልጋሉ፣ ይኑርላቸው ለልጆቹ ሲል ማለት ነው። አንቺ ግን በጣም የምትገርሚ ነሽ። የሆነ በቃ ያሰብሽው ነገር ያለ ይመስላል። የሆነ እንጃ ልትገልይ ሁሉ ያስበሻል እንዴ ምን ነው? ሁል ጊዜ በቃ ስለ ሞት ሞት ስለ ሞት ነው የምታወሪው፣ ስለ ውርስ ስለ ውርስ ነው ስታወሪ የምንሰማሽ ማለት ነው እንዴ? የምር ይደብራል። ምን አስበሽ ነው? ነዋሪውንም ሟቹንም የሚያውቀው ፈጣሪ ነው፣ አላህ ነው። አንቺ በሱ ላይ እየሟረትሽ አንቺ ሲሆነ ነገር ብትሆን ምን ታውቂያለሽ? ዋስትና አለሽ? ዋስትና የለሽም እና ለሰው ልጅ እንደዚህ መጥፎ ነገር አትመኝ ጥሩ ነገር ተመኝለት እንግዲህ ንግስት ሱመያ ደግሞ ክብሯ አስጨንቋት እንዴት ይሄ ነገር ከኔ ኋላ ሊሆን ቻለ ለምንስ ሆነ ከኔ ምን ጎሎት ከኔ ምን አቶ ነው ይሄን ነገር ያደረገው ይሄን ነገር ደግሞ ማወቅ አለብኝ እውነት ነው ወይስ ምንድን ነው ማረጋገጥ አለብኝ ይሄን ነገር ለዚህ ነገር መልስ እፈልጋለሁ ይህን ነገር ደግሞ ካረጋገጥክልኝ ልጆችህን አሳይሃለሁ፣ ይው ቃል እገባለሁ ብላ እንግዲህ በተመልካች ፊት ቃል ገብታለታለች። እንግዲህ ሰኢድም ደግሞ የእሷን ጥያቄ ለመመለስ ጉዞ ወደ የመን ብሏን ማለት ነው። እንግዲህ እንሻላ እሱም እዛ ደርሶ እንግዲህ አለ ስለሚባለውም ልጅ ደግሞ እንግዲህ አረጋግጦ እውነታውን አሳውቋት። እንግዲህ ያው ልጆቹን እንደምታሳየው ተስፋ እናደርጋለን። ግን የምር የሱመያ ጥያቄ ትክክል ነው ማለት የሰው ልጅ ቅድሚያ ክብር ክብር ይቀድማል። ያለፈ ህይወት ቢሆን ያለፈ ህይወት ነው ብላችሁ ታልፉታላችሁ። ስላለፈ ህይወት እናንተን ሊያሳስባችሁም ሊያስጨንቃችሁም አይችልም። ከእናንተ የኋላ የሆነ ነገር ደግሞ ጥያቄ ነው የሚሆንባችሁ። ለምን ከሆነ ብላችሁም ደግሞ እንድትናገሩ ያስገድዳችኋል ማለት ነው። ምክንያቱም ይሄ ህይወት ነው። ትዳር እንደዚህ እንደ ቀልድ እንደ ዋዛ የሚታይ ነገር አይደለም። ስለዚህ ያለፈ ነገር ቢሆን እንደዚህ ቀለል አድርጋችሁ ያለፈ ህይወት ነው ስላለፈ ህይወት አይመለከተኝም ብላችሁ ታልፉታላችሁ። ይህ ከእናንተ በኋላ የሆነ ነገር ደግሞ ያው ውስጣችሁን ነው የሚከነክናችሁ ማለት ነው። እና ሱመያም ደግሞ ያ ነገር ጥያቄ ስለሆነባት ነው። እንደዚህ ጥያቄዋን በስነ ስርዓት ከመለሰላት ደግሞ እሷም ተረጋግታ እንደምትቀመጥና ልጆቹንም እንደምታሳየው ነው የተናገረችው። እንዲሁም ከቤተሰቦቹ ጋር እየሄደች ልጆቹም እዛ ጋር ከቤተሰቦቹ ጋር እንዲግባቡ እንዲተዋወቁ እንደምትፈልግ ነው የተናገረችው ማለት ነው። የምር ሱመያ ማለት ትለያለች በጣም አስተዋይ ጎበዝ ማለት ነው፣ በጣም ጎበዝ እኔ የጠበቅኩት የምሬ ነው የምላችሁ ሀዩን ፍታት ትለዋለ ብዬ ነበር የጠበቅኩት ማለት ነው። እሷ ግን እንደዛ አይደለም ያለችው፣ በጣም ነው የገረመኝ ማለት ነው። እና ላችኋለሁ ውድ ቤተሰቦች እንግዲህ ያው ልጅቷ መጣች። ለማንኛውም ሀዩ ወደ ራስሽ ተመለሽ። እኔ እውነት ለአንቺ እንዲያው አላህ ልቦና ይስጥሽ ነው የምለው ማለት ነው። እና ልጁን ሳይሞት በቁሙ አትግደዩ፣ አትሟርችበት ማለት ነው። እሱም ብዙ ሰው ይፈልገዋል፣ ቤተሰቦቹ ይፈልጉታል፣ የልጆቹ እናት ትፈልገዋለች። ለልጆቿ እንዲቆይላት ትፈልጋለች። ልጆቹ ይፈልጉታል። አንቺ ባትፈልጊው፣ ማለት ነው አንቺ ገንዘቡን ነው አይደል የምትፈልጊው? ንብረቱን ነው አይደል የምትፈልጊው? እሱን የሚፈልግ ደግሞ ቤተሰቦች አሉ፣ ልጆቹ አሉ፣ የልጆቹ እናት ለልጆቿ እንዲቆይላት ትፈልጋለች። እሺ እንዴ! በጣም ደጋገምሽው ይሄንን ነገር ማለት ነው፣ በጣም ደጋገምሽው። የምር በጣም ይደብራል እንዴ! እስቲ የሰው ልጅ እኮ ነው ከገንዘብ እኮ የሰው ልጅ ነው የሚቀደመው። ገንዘብ እኮ ተሰርቶ የሚመጣ ነገር ነው። ለምንድን ነው ሰውንም አታስቀድሚው? ለምንድን ነው ለገንዘብ እንደዚህ የምትሆኑ? በእርግጥ ገንዘብ የሚጣላ የለም ብለሻል። አዎ ገንዘብ የሚጣላ የለም ግን ደግሞ በዚህ ልክ ሲሆን ደግሞ በጣም ያስጠላል፣ በጣም ያስጠላል እንዴ። አበዛሹ፣ አበዛሹ፣ በጣም አበዛሹ የምር እንዴ። ማርም ሲበዛ ይመራል እንደሚባለው አንቺም ደግሞ በጣም ነው ያበዛሹ። ከልክ ሆኔ ማለት ነው። የሚያደርግሽን አያሳጣሽ እንዴ። እና ለማንኛውም ውድ ቤተሰቦቼ ወዳችሁ ወዳችሁና ፍቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ላይክ፣ ሰብስክራይብ ማድረጋችሁን ማትርሶ አበረታቱኝ እላችኋለውኝ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።